እገድልሃለሁ ታየኛለህ፣ እገድልሃለሁ። ወደ ትምህርት ቤት እየተጓዘ የነበረ ሌላ የአስራ አራት ዓመት ልጅ በሽጉጥ ተኩሶ ይገድለዋል። ጥይቱን እንደተኮሰበት ህፃን ወዲያውኑ ወደቀ፣ በመንገድ ላይ ህይወቱ አለፈ። ልክ ይሄ ፍርድ ሲተላለፍ ይህቺ እናት ከተቀመጠችበት ብድግ አለችና ሁለት ሶስት እርምጃ ተራምዳ ልጇን የገደለው ልጅ ላይ ሲመጣ የጠያቂውን ማንነት አይቶ ማመን አልቻለም። ህይወትን፣ መጽናናትን፣ ከጨለማ ወደ ብርሃን መውጣትን ስትሹ የምትመርጡት የአዲስ ዮድ ፖድካስት መልእክታችን ጀምሯል። በመላው ዓለም የምትገኙ ተመልካቾቻችን እንዴት ናችሁ? በያላችሁበት ሰላምና ጤና ፍቅር እንዲሆንላችሁ ከልቤ እመኛለሁ። ዛሬ ደግሞ እንደገና በተጠናከረ መልኩ ሳምንታዊ መልእክቴን ይዤ ፊት ለፊታችሁ ቀርቤ ያለው እንድታደምጡኝ መልእክቶቹን ደግሞ ለሚያስፈልጋቸው ሁሉ ሼር እንድታደርጉ ከወዲሁ እጠይቃለሁ። አመሰግናለሁ። ወደ ዛሬ መልእክቴ ልግባ። እገልሃለሁ። ታየኛለህ። እገልሃለሁ። ይህንን የተናገረችው አንድ ትንሽ ምስኪን የአስራ አራት ዓመት ልጇ የተገደለባት አንዲት ሴት ናት። ታሪኩ እንደዚህ ነው። አንድ በጎዳና ላይ የሚኖር እድሜው አስራ ሶስት አስራ አራት አካባቢ የሆነ አንድ ልጅ እራሱን የወንጀለኞች ቡድን አባል ለማድረግ እና ጭካኔውም ለዚህ አባልነት በቂ መሆኑን ለማሳየት የፈለገ አንድ ትንሽ ልጅ በመንገድ ላይ እየሄደ ወደ ትምህርት ቤት እየተጓዘ የነበረን ሌላ የአስራ አራት ዓመት ልጅ በሽጉጥ ተኩሶ ይገድለዋል። ይህ የሆነው ደቡብ አፍሪካ ውስጥ። ይሄ የጎዳና ላይ የሚኖረው ልጅ ጥይቱን እንደተኮሰበት ያ ሕፃን ወዲያውን ወደቀ። በመንገድ ላይ ህይወቱ አለፈ። ፖሊስ መጣ። ይህንንም ልጅ ወደ ጣቢያ ወሰደው የሞተውንም ልጅ ወደ እናቱ አደረሱ ልጁም ተቀበረ ፖሊስ የሚያደርገውን ማጣራት ጨርሶ ለአቃቤ ሕግ አቃቤ ሕግም ፍርድ ቤት ላይ አቅርቦ ልጁን ምስክር ካስመሰከረ በኋላ የመጨረሻው ፍርድ የሚሰጥበት ቀን ደረሰ እናትየውም ቁጭ ብላ የሚሆነውን ነገር ትከታተል ነበር። ፍርድ ቤቱ ዕድሜው ትንሽ መሆኑን በማየት ከሌሎች ፍርደኞች፣ እስረኞች ጋር ሊታሰር እንደማይችል አስተማሪ ቅጣት ብቻ ሕጉ እንደሚፈቅድ በመዘርዘር በሶስት ዓመት እስራት እንዲታሰር ፈረዱ። ልክ ይሄ ፍርድ ሲተላለፍ ይህቺ እናት ከተቀመጠችበት ብድግ አለች እና ሁለት ሶስት እርምጃ ተራምዳ ልጇን የገደለው ልጅ ላይ እንዲህ ስትጨዋችበት እገድልሃለሁ፣ ታያለህ፣ እገድልሃለሁ አለችው። ወዲያውኑ ፖሊሶቹ ልጁን ይዘው ወደ ማረሚያ ቤት ሄዱ እሷም ወደ ቤቷ ተበለሰች። ስድስት ወር እንደቆየ ይሄ ህፃን ልጅ እዚያ የፀባይ ማረሚያ ቤት ውስጥ እያለ በድንገት ጠያቂ መጥቶልሃል፣ ና ተብሎ ስሙ ተጠራ። ልጁ ማመን አልቻለም። ቤተሰብ የለውም፣ የሚኖረው ጎዳና ላይ ነው። ጠያቂ አለህ ሲባል በጣም ገርሞት መጣ ሲመጣ የጠያቂውን ማንነት አይቶ ማመን አልቻለም! ያ ልጁን የገደለው የዛ ህፃን ልጅ እናት ነች። ምንም አላለም። ሄዶ አጠገቧ ቁጫል። ይህቺም ሴት ጤንነቱን ጠየቀችው፣ እንዴት እንደሚያሳልፍ ጠየቀችው እና ጥቂት ገንዘብ ከኪሷ አውጥታ ለልጁ ሰጥታው ወጥታ ሄደች። ልጁም በሁኔታው ግራ ቢጋባ፣ ግን ደግሞ በአንድ በኩል ጠያቂ በማግኘቱም ደስ እያለው የተሰጠውን ገንዘብ እንደጨበጠ ወደ ማረፊያ ክፍሉ ሄደ። ይሄ የሆነው ከተፈረደበት ከስድስት ወር በኋላ። ከዚያ በኋላ በሳምንት በ15 ቀን ወር ከወር ባነሰም ጊዜዎች እየተመላለሰች ትጠይቀው ትጎበኘው ጀመር። ታዲያ በምትመጣ ጊዜ አንድ ጊዜ ልብስ ታመጣለታለች፣ ሌላ ጊዜ ደግሞ ምግብ ታመጣለታለች፣ ሌላ ጊዜ ፍራፍሬ ይዛለት ትመጣለች። ለሱ የሚያስፈልገውን ነገር ትሰጠዋለች። እንዲህ እንዲህ እያለ ሁለት ዓመት ከስድስት ወር አለፈ። ከዚያም ጊዜው ጨመር። ልክ ልጁ ሊፈታ ሶስት ወር ሲቀረው በድጋሚ ልትጠይቀው መጣችና አንድ ጥያቄ ጠየቀችው። ከዚህ ስትወጣ ወዴት ትሄዳለህ? አለችው እሱም ጥቂት ደቂቃዎች ዝም እንዳለ ከቆየ በኋላ መሄጃ የለኝም፣ ጎዳና ነው የምኖረው የሚጠብቀኝ። ሄጄ የምቀላቀለው ቤተሰብ የለኝም። ከወንጀለኞች ቡድን ውስጥ ለመግባት ጥረት ያደረግኩትም ለዚሁ ነበር፣ ግን ስህተት ነበር። ብቻ ለጠየቅሽን ጥያቄ መልስ ለመስጠት ከዚህ ሰውታ የሚሄድበት የለኝም ማለት። እሷም ጥቂት አሰበች እና አንድ ነገር ብልህ ትስማማለህ? አለችው። ምን? አላት። እኔ የምኖረው ብቻዬ ነው። ፈቃደኛ ከሆንክ ቢያንስ ማረፊያን እንኳን እስክታስተካክል እኔ ቤት ውስጥ አንድ ባዶ ክፍል አለ። እሱን ልስጥህ እዛ መቆየት ትችላለህ አለችው። ያ ልጅም ተመልሶ ወደ ጎዳና መሄድ ስላልፈለገ ይሄም እድል ትልቅ እድል ስለሆነ ይህችም ሴት ላለፉት ሁለት ዓመት ከስድስት ከሰባት ወር ከስምንት ወር እየተመላለሰች የጎበኘችው ሴት ስለሆነ ጥያቄውን ለመቀበል አላቅማም፣ እሺ አላት። ልክ ቀኑ ደርሶ ሲፈታ ይዛው ወደ ቤት ሄደች። ክፍሉን ሰጠችው፣ የሚያስፈልገውን ነገር አሟላችለት። ከዚያ በኋላ ድጋሚ ሌላ ጥያቄ ጠየቀችው። አንድ ጓደኛ አለችኝ ይህቺ ጓደኛዬ ፋብሪካ አላት። ፋብሪካዋ ውስጥ ደግሞ የሚሰራ ሰው ትፈልጋለች። ፍቃደኛ ከሆንክ ብጠይቃት እዚህ ፋብሪካ ውስጥ ገብተ ለመስራት ፍቃደኛ ነህ አለችው። አንዳች ሳያቅማማ ፍቃደኛ ነኝ፣ ከዚህ በኋላ የምፈልገው መስራት ራሴን መለወጥና ሰላማዊ ሰው መሆን ብቻ እባክሽን አድርጌዋለት። እሷም ሄደች፣ ጓደኛዋን አናገረቻት። ተፈቀደለት። ስራ ጀመር። ይሄ ልጅ ጠዋት በማለዳ ይነሳል። ቤቱን አስተካክሎ ወደ ስራ ይወጣል። ቀኑን ሙሉ ሰርቶ ሲጨርስ በቀጥታ ወደ ቤት ይመጣል። ከዚያም ወደ ቤት ገብቶ ከእርሷ ጋር ምግብ ይመገባል፣ ገብቶ ይተኛል። ሁል ጊዜ ጠዋት ሲነሳ ምግብ ታበስልለታለች፣ ወርዶ አብሯት ይመገባል። ስራውን ጨርሶ ሲመጣ ደግሞ ከእርሷ ጋር ይመገባል፣ ገብቶ ያርፋል። እንዲህ እንዲህ እያለ ጊዜያት ነጎዱ ያም ልጅ ፈጽሞ ሌላ ሰው ሆነ። ታዲያ አንድ ቀን ከስራ ተመልሶ እቤት ቁጭ እንዳለ ይች እናት ጠራችው። ና አለችው። መጣ። ቁጭ ካለችበት ጠረጴዛ ትይዩ ፊት ለፊት አስቀመጠችው። ከዚያም አንድ ጥያቄ ጠየቀችው። ታስታውሳለህ! ያኔ ፍርድ ቤት እስራት የተወሰነብህ የመጨረሻው ውሳኔ ቀን ያልኩ ነገር ትዝ ይልሃል አለችው ይሄ ልጅም አዎ አላት አዎ አስታውሳለሁ እገድልሃለሁ ታያለህ እገድልሃለሁ ብይህ ነበረ አለችው እሱም በትክክል አዎ ብለሽ ነበር አላት። እሷም ምን አለችው? ትክክል ነው። ጠያቂ ሆኜ መጣሁ፣ ጠየቅኩህ፣ እየተመላለስኩ የሚያስፈልግህን ነገር አሟላውልህ፣ እስክትወጣ ድረስ ጠበቅኩህ፣ ወደ ቤቴ እንድትመጣ አደረግኩ ስራ ሰጠሁ። ከዚያም በቤቴ እንድትኖር አደረኩ። ፍቅር ሰጠሁ። ታዲያ ይህንን ሳደርግ ያ ጎዳና ላይ የነበረው ያ ጨካኝ የነበረው ያ ሰው የሚጠላ የነበረው ሰውን ሁሉ ለመዝረፍ ለመግደል ይነሳሳ የነበረው ጨካኙ አንተነትህ ካንተ እየሸሸ ነበር። እንደ ተናገርኩት ያንን ማንነትህን ገደልኩት። ዛሬ ስራ የሚወድ ስራ የሚያከብር ሰውን የሚወድ ሰውን የሚያከብር ማንነት ይዘህ አዲስ ሰው ሆንክ። ስለዚህ እንደተናገርኩት ገደልኩ፣ ያን አንተነትህን። ቃሌን ጠብቄ ገድየዋለሁ። ዛሬ አንተ ሌላ ሰው ነህ። ያ ልጄን የገደለው ሰው አንተ አይደለህ አሁን አንተ ፍጹም ሰላማዊ፣ ፍጹም ጤነኛ አእምሮ የተስተካከለ ስራ አክባሪ ሄደኛ ዜጋ ነህ። ስለዚህም ቃሌን አክብሬ ያንን ማንነት ገድየዋለሁ። አሁን ያለውን አንተነትህን በጣም ወደዋለሁ፣ እሳሳለታለሁ፣ እጨነቅለታለሁ። ወጥተህ እስክትገባ ልቤ አንተን ያስባል። አብረህ ስትመገብ ደስ ይለኛል። አሁን ሌላ ጥያቄ አቀርብልሃለሁ አለችው ያ ልጅም አይኖቹ በእንባ እንደተሞሉ ምን አላት? ፍቀድልኝና፣ በህጋዊ መልኩ በጉዲፈቻ በአዶብሽ ልሰድህና ልጄ ሆንህ እኔም ከልጄ ጋር እንደምኖር ይሰማኝ፣ አንተም እናት እንዳገኘህ አውቀህ ከኔ ጋር አኑር ብላ አለችው። ከወንበሩ ተንደርድሮ ተነስቶ ሄዶ አቀፋት፣ አለቀሰ፣ እሷም አለቀሰች፣ ይቅርታ ጠየቃት። ባለችው መሰረትም ወስዳ ፍርድ ቤት ሄዳ አስመስክራ አዶፕሽን፣ ወይም ጉዲፈቻ ወስዳ ልጇ አደረገችው። ይህንን ታሪክ ባነበብኩ ጊዜ አይኖቼ በእንባ ተሞልተው ነበር። በጣምም ተደንቄ ነበር። ለካ የሰው ልጅ ልቡ በፍቅር ከተሞላ ገዳዩን መፈወስ ይችላል። ጠላቱን ወዳጅ ማድረግ ይችላል። ለካ አፍቃሪ ልብ ካለ፣ ለካ የሚወድ ማንነት ካለ ጠላትን የራስ ማድረግ ይቻላል። በእኛ ዘመን ለመጣላት፣ ለመቀያየም፣ ለመለያየት የምንቸኩለውና የምንሯሯጠው ለካ የፍቅር ልብ እያጣን ነው። መንገድ ላይ አይተህ ሰላም አላልከኝም ብለን የምንቆራረጥ ሰዎች በትንሽ ነገር አስተያየትህ ደስ አይልም እየተባለ ለምንጣላ ሰዎች የዚህች ደግ ሴት ልብ ምን ይነግረን ይሆን? የፍቅር ልብ ያስፈልገናል። እንደ ሀገር መዋደድ ያስፈልገናል። ጥላቻን እያወጣን ፍቅርን ማስገባት ያስፈልገናል። ይቅርታ ያስፈልገናል። መገዳደል፣ መጠላላት፣ መሰዳደብ፣ ቂምና ጥላቻን መያያዝ፣ አንዱ ለአንዱ ወጥመት ማበጀት ሊቀርብን ይገባል። ከዚህች ሴት ታሪክ በላይ የሚያስተምረን ምንም ነገር የለም። አንዳንዴ ከሰዎች መጥፎ ነገራቸውን እንዲያወጡ ረድተን እውነተኛ ወዳጅ እውነተኛ ገንዘብ ማድረግ እንችላለን። ፈጣሪ ይርዳን። አመሰግናል